ሰባት ኤፕሪል 18 2025፣ ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሜ። የዛሬው ርዕሳችን የሚሆነው የሚሰራ ህይወት ይላል። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል፤ እኔ ግን ህይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ ይላል የዮሐንስ ወንጌል 10:10 በእግዚአብሔር ቃል ውስጥ እጅግ ጠለቅ ያለ እውቀት የያዙ እውነታዎች አሉ፣ በተለምዶ ያለውን የአስተሳሰብ መሰረትም ያናጋሉ። ሆኖም ግን እነዚህን እውነታዎች የክርስቶስ አካል በሆነችው ቤተክርስቲያን ውስጥ ባሉ በብዙዎች ዘንድ እንኳን አንዳንዴ ወዲያውኑ ተቀባይነት አያገኙም ይህ የሚሆንበት ቀላሉ ምክንያት እነዚህን እውነታዎች ለመረዳት እና ለመቀበል ያለው ዝግጁነት ሁልጊዜም በባህል ወይም ልማዳዊ አስተሳሰብ፣ በእውቀት ማነስና ለለውጥ ባለ ፍርሃት ስለሚጎተት ነው። ለምሳሌ፣ ከበርካታ ዓመታት በፊት ስለ ዘላለማዊ ሕይወት የሚገልጽ መልእክት ሰበኩኝ፤ እንዲሁም ከቅዱሳን መጻሕፍት ውስጥም በመጥቀስ ክርስቲያን በበሽታ ሊያዝ አይገባም ብዬ በድፍረት ተናገርኩኝ። ይህ እጅግ ጥልቅ የሆነ መገለጥ ነው፣ ሆኖም በዛ ጊዜ በጣም ያልተለመደ ነበር። የአገልግሎት አጋሮቼም ምክንያቶቻቸውንና መከራከሪያ ሀሳቦቻቸውን በማቅረብ ይህን መልእክት ማስተማር እንዳቆም ሞክረው ነበር። እንደዚህም አይነት ነገር ማመኔ ወይም ማስተማሬ ስህተት ነው ብለው አስበው ነበር። በነበረው ተቃውሞ ምክንያት የመልእክቱ ቅጂ ቴፕ መደበቁን አስታውሳለሁ። ነገር ግን የእግዚአብሔርን ቃል የበለጠ በተመስጦ ሳሰላስል፣ የበለጠ በመልክቱ ትክክለኛነት አመንኩበት። ምንም እንኳን እኔ ራሴ የጤና ችግር በዛ ጊዜ ገጥሞኝ የነበረ ቢሆንም እያለፍኩበት ካለው ችግር በላይ አብልጬ ቃሉን ማመን መረጥኩኝ። ያንኑ መልክት ከሁለት ዓመት በኋላ ደግሜ አየሁት፣ እናም የበለጠ ግልጽ ሆነልኝ፤ እኔም ትክክል ነበርኩ። ቃሉም ትክክል ነበር። ነገር ግን የበለጠ ጠልቄ መግባት እንዳለብኝ አወቅኩ። ለምንድን ነው የእኔ ሰውነት ይህንን እውነት እስካሁን ማንፀባረቅ ያልቻለው የሚለውን ለመረዳት ፈለግኩ። ስለዚህ ሰውነቴንና የማልፍባቸውን ልምምዶች ከእግዚአብሔር ቃል ጋር መስማማት አለባቸው የሚለው ሀሳብ ላይ ትኩረት ለማድረግ ወሰንኩ። ይህ ወዲያው የሚሆን ክንውን አልነበረም። ይህ ጊዜን፣ ትጋትንና የማይዋዥቅ እምነትን ይፈልግ ነበር። ቢሆንም በቃሉ ላይ ጸናሁ። በተመስጦ ደጋግሜ አሰላሰልኩበት፣ በአንደበቴ ተናገርኩ፣ እንዲሁም በየቀኑ በህይወቴ ላይ ተግባራዊ ያደረኩት። ከዚያም፣ አንድ ቀን፣ የሆነ ድንቅ ነገር ተከሰተ። የጥርጣሬ ጥላ እንኳን በሌለው መልኩ የሰውነቴ እያንዳንዱ ጥልቅ ክፍል፣ የሰውነቴን እያንዳንዱን አጥንትና የደሜ የእያንዳንዱ ሴል በእግዚአብሔር ሕይወት እንደተሞላ አወቅኩኝ። ይህ መገለጥ ሕይወቴን ለዘላለም ቀየረው። አስርት ዓመታት መጥተዋል እንዲሁም ሄደዋል፣ እኔ ግን ከዛ በኋላ በድጋሚ ታምሜ አላውቅም። ለምን? ምክንያቱም የዘላለም ህይወት እንዳለኝ የሚያስረግጥ እውቀት አግኝቻለሁ። የዘላለም ህይወት የሚጨበጥ፣ እውነት የሆነ እና በእያንዳንዱ ማንነታችሁ ውስጥ የሚሰራ ነው። ይህ ህይወት በበሽታ፣ በድካም ወይም በውድቀት ተጽዕኖ ሊመጣበት አይችልም። ይህ ህይወት የእግዚአብሔር የሆነ ማንነት ነው፤ በመንፈሳችሁ፣ በነፍሳችሁ እና በሰውነታችሁ ውስጥ እየሰራ ነው። ይህንን እውነት እመኑ። ሃሌሉያ! የዛሬውን የእምነት አዋጅ አብረን እናውጅ። የእግዚአብሔር ህይወት በውስጤ አለኝ! ይህም ህይወት በእያንዳንዱ የሰውነት ክፍሌ፣ በእያንዳንዱም የደም ሴሎቼ እና በእያንዳንዱ የሰውነት አጥንቴ ውስጥ ሁሉ እየሰራ ነው። በመለኮታዊ ጤንነት፣ ጥንካሬ፣ ህያውነት እኖራለሁ ምክንያቱም የዘላለም ህይወት በውስጤ እየሰራ ነው። መታመምን ወይም መድከምን አልቀበልም። እኔ ድል አድራጊ ነኝ፣ አሸናፊና በክብር የተሞላሁ ነኝ። ሃሌሉያ። ለተጨማሪ ጥናት የዮሐንስ ወንጌል 5:24፣ አንደኛ ዮሐንስ 5:11-12፣ መጽሐፈ ምሳሌ 4:20-22፣ ሮሜ 8:10-11። ተባርካችኋል።